ሰሞኑ እዚ ሶሻል ሚዲያ ላይ ያለ ነገር ነው፣ ግን ዘውጁ ነው የሚባል ነገር አለ። በሱ ላይ የአቂዳ ችግር እንዳለ ይታየኛል። እና አንዱ ገባና እኔ ዋህቢያ ሴትን አላገባም፣ ነገር ግን ትዳር መያዝ እፈልጋለሁ እና ብሎ መስፈርቱን ሲናገር እኛ ላይ ላይ ለላ ያለ ሰው ሁሉ ነው የምንድረው እንጂ ወህብያ አህባሽ ምናምን አንልም ብላ መለሰችለት መለሱለት። እዛ ቦታ ያሉት ማለት ነው። እኔ ደግሞ ላይላ ይለላ ያለ ሁሉ የአቂዳስ ችግር አለብን አይደለም ወይ? ላይላ ይለላን የምትሰብር ነገር እያደረጉ አይደለም ወይ? እያየን አይደለም ወይ? ቁርኣንን እንደወረድ የማይቀበሉ ና እንደወረድ የሚቀበሉ አቂዳችን አንድ ነው ወይ ነቢዩን አለ ሰላቱ ሰላም ሱና ለማናው ሀዲሳቸውን ከአቅል ጋር ካልተገናኘ ብለው በዚህ ደረጃ ከተናገሩ ሰዎችም ጋራ እኛ ላኢላሀ ኢለላ ስላሉ ብቻ መጋባት እንችላለን ወይ? ይህንን ባረገላ እንደዚህ ያለውን ሰው ጠይቃችኋል። እንደዚህ ያለችው ያው እነሱ እዚህ ላይ እኔ የራሴ የራሴ ማንም ሰው አልተናገርም። እኔ ግን የሆነበት በጣም ብዙ ፎሎ ያለበት ገብቼ እኛ ማንን እንደመጣ የማይቀበሉትን እኛን መዳር መባል አይችሉም ሲጀመር እና አባቶቻችን ናቸው የሚደሩን። ላኢላሀ ኢለላህ ያለ ሁሉ ሙስሊሙ፣ አዎ ግን የአቂዳ ጉዳይ ይለየናል ብዬ ተናገር ያለውን ነገር ግን እነሱ ላኢላሀ ኢለላህ ያለን ሁሉ እንዘውጃለን ዋህብያ ማድረሽኑ አትበሉ ነው ይ በአጠቃላይ ውልሽ ለዚህ ጥያቄ በአጠቃላይ መልሱ ይሄ ነገር ጁምለተን ወተፍሲልን ወደ ሀሳቡ ጥሩ ሆኖ ሳለ ወንዶች እንዲያገቡ ያላገቡ ወንዶች እንዲያገቡ ያላገቡ ሴቶች እንዲዳሩ የማድረግ ሀሳቡ ጥሩ ሆኖ ሳለ ነገር ግን አሁን በተጀመረው እኔ የተፋሲሉን ዝርዝሩን አላቅም። ስለዚህ ጉዳይም ብዙ አልተከታተልኩም። እምብዛም በዚህ ነገር ላይ ዝርዝሩ እውቀት የለኝም። ነገር ግን አጠቃላይ ሀሳቡ ደግ ሆኖ ሲያበቃ ነገር ግን አሰራሩ ጥሩ አይመስልም አይመስልም። ልብ በሉ አይደለም ማለት እና አይመስልም አንድ አይደለም አይመስልኝም። ይሄ የእኔ ሀሳብ ነው። እናም እንደዚህ ማለቱ ደግሞ የበለጠ በእንቅርት ላይ ጆሮ ደግፍ የሚባለው ማለት ነው። ምክንያቱም አንዲት ሙእሚን ሴት ለቢድአ ባለቤት ወይ ደግሞ ለሙሽሪክ መዳር የለባትም። ለሙሽሪክ መዳር የለባትም ወይ ደግሞ ለቢድአ ባለቤት። ቢድአቸው ምናልባት እጅግ አደገኛ የሆነ ቢድአ ያላቸው ሰዎች አሉ። ሰዎችን ደግሞ በዚህ አይነት መልክ አህባሽ እና ሌሎችም መሰሎቻቸው ከነዚሁ ጋር አንድ ስለሆኑ ይሄ ነገር መለየት አለበት እንጂ እኛ ለመጣው ሁሉ እንድራለን። እንደገና ደግሞ ሰዎችም፣ ሴቶች ደግሞ የሚዳሩት በወልይ አምር ወልይ አምር ኦኬ ማለት አባት ካለ አባት፣ አባት ከሌለ አያት፣ አያት ከሌለ ልጅ ካላት ልጅ አቅመ አዳም የደረሰ። እንደገና ከሌላት ደግሞ ወንድሟ ሸቂቅ፣ ከሌለ የአባት ልጅ እያለ ይቀጥላል፣ ቅደም ተከተሉን ይዞ። ኦኬ በዚህ አይነት መልኩ ነው። ነገር ግን እነዚህን ሁሉ የሌላት ከሆነ እህታችን ማን ነው የሚድራት? ሸሪዓ ፍርድ ቤት ነው የሚድራት። ኦኬ እንደገና ደግሞ ሙስሊም ያልሆነ ሀገር ውስጥ ካለች፣ ሙስሊሞች አናሳ በሆኑባቸው ሀገሮች ውስጥ ካሉ፣ አሁንም በሶሻል ሚዲያ ሳይሆን የምትዳረው መዳር ያለባት በምንድን ነው፣ በዑለማዎች እንዳሉት ነው እንግዲህ በአካባቢው በሚገኙ ኢስላሚክ ሴንተሮች። ምክንያቱም ሙስሊሞችን የሚወክሉ ስለሆነ፣ ሙስሊሞች በጣም አናሳ በሆኑባቸው ሀገሮች እዛ ይሄዱና እነዛ ሙስሊሞችን ልብ በሉ፣ ወልይ አምራት አምር ፈጽሞ የሌላት ሲሆን እዛ ሀገር ስለሌለ ሳይሆን ፈጽሞ የሌላ ሲሆን እና በዚህና መሳይ መልኮች ነው ሴቶች እህቶቻችን መዳር ያለባቸው። ወንዱ እንግዲህ ለራሱ ኒካሁን መቀበል ስለሚችል ችግር የለው። ይሄ ነገር በዚህ መታወቅ አለበት። በአጭሩ ይህንን ነው ለማለት ፈልገው። ባረከላሁ ፊት